ጤና ያስጥልኝ ቻናሌ ተከታታዮች፣ የእለቱን መረጃዎች ወደ እናንተ አደርሳችኋለሁ። ወደ መጀመሪያው መረጃ ስናልፍ አዲሶሱ የማርበርግ ቫይረስ ምክንያት ስድስት ሰዎች መሞታቸው ታውቋል። በተጨማሪም በአዲስ አበባ በኮልፌ ከተማ አንድ ሰው በቫይረሱ መያዙን ምንጮች አመልክተዋል። ወደ ቀጣይ መረጃ ስናልፍ መንግስት በነዳጅ ዋጋ ላይ የጣለው የ30 ፐርሰንት ታክስ ከቀጣይ ወር ጀምሮ ተግባራዊ እንደሚያደርግ ገልጿል። እነዚህን መረጃዎች በዝርዝር አስደምጣቸዋለሁ። ቻናሌን ላይክና ሰብስክራይብ በማድረግ ጀምሮ አብራችሁ ይቆዩ። የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጅንካ ከተማ የተከሰተው የማርቨርግ ቫይረስ በአገሪቱ መታየት ከጀመረበት ህዳር ሶስት ቀን ጀምሮ እስካሁን የስድስት ሰዎች ህይወት ማለፉን አረጋግጧል። ሚኒስትሩ ለብቻው አስቸኳይ የምርመራና ምላሽ ስራዎች እየተከናወነ መሆኑንም ገልጿል። የጤና ሚኒስትር ዶክተር መቅደስ ዳባ በጋዜጣ መግለጫ ላይ እንደተናገሩት ማርቨርግ የተሰኘው ቫይረስ እንደ አውሮፓውያን አቆጣጠር በ1967 ዓ ም በጀርመን ሀገር ተከስቶ እንደነበረም ጠቁመዋል። በሽታው ላለፉት ጊዜያት በአህጉር አቀፍናም በዓለም አቀፍ ደረጃ ተነስቶ ያለፈ ሲሆን ከዚህ ቀደም በ12 ሀገራት ታይቶ የነበረ በሽታ መሆኑንም አስረድተዋል። ከነዚህ ውስጥ የአፍሪካ ሀገራት ቀዳሚዎቹ ሲሆኑ ጋና፣ ታንዛኒያና ሩዋንዳ ተጠቃሽ ናቸውም ብለዋል። ማርቨርግ ቫይረስ በሀገሪቱ ከታየ በኋላ ከህዳር 3 አንስቶ 17 ናሙናዎችን መውሰድ የተቻለ ሲሆን በዚህ ውስጥ ሶስት ዜጎች በበሽታው መያዛቸውም ተረጋግጧል ነው ያሉት። በቫይረሱ ምክንያት እስካሁን የስድስት ሰዎች ህይወት ማለፉም የተገለጸ ሲሆን ሶስቱ ከበሽታው በቀጥታ የተገናኙ ሲሆን፣ ቀሪዎቹ ሶስቱ በአንድ ይሁን በተዘዋዋሪ የበሽታው ተጠርጣሪ መሆናቸውን ዶክተር መቅደስ ዳብ አስታውቋል። ከበሽታው ጋር ንክኪ ያላቸውን ሰዎች የመለየት ስራ ቀዳሚ ትኩረት እንደተሰጠው ያነሱት ዶክተር መቅደስ የተጎዱ ቦታዎችን የመለየት ስራም እየተሰራ እንደሚገኝ ከክልል ጤና ቢሮዎችና ኢንስቲቱቶች ጋርም በጥምረት እየተሰራ እንደሚገኝ አስታውቋል። አክለውም በሽታው የታመሙ ዜጎች ያገኟቸውን ሰዎች ጨምሮ የሄዱበትን ቦታ የመለየት ስራ እየተሰራ መሆኑን አስታውቋል። የበሽታው የመከሰት በሀገሪቱ የምርመራን አቅምና የምርመራ አቅምን ማሳደግ የተቻለበት እንደሆነም ተናግረዋል። ምርመራ የሚደረግባቸው ኪቶችና ለይቶ ማቆያዎችን የማዘጋጀት ስራ የሁሉም ክልሎች ግዴታ በመሆኑም ዝግጁ እንዲሆኑ እየተደረገ ይገኛል ብለዋልም። በሽታው የታየባቸው ቦታዎች የሕክምና ቁሳቁስን ጨምሮ ድጋፎቹ እየተደረጉ እንደሚገኙም አንስተውም በሽታው በንክኪ የሚተላለፍ በመሆኑ ጥንቃቄ ማድረግ እንደሚገባም አሳስቧል። የመለየትና የማረጋጋት ስራ እየተከናወነ እንደሚገኝ ገልጸው በሽታው ከብዙ ህመሞች ጋር ቀረቤታነት ያለው ምልክት የሚያሳይ በመሆኑ ጥንቃቄን አብዝቶ የሚሻ መሆኑንም አስታውቋል። ዜጎች ህሙማንን መጠየቅ ሲፈልጉ ጥንቃቄ እንደሚያስፈልግ ገልጸው በበሽታው ለህልፈት የሚዳረጉ ዜጎች አስመልክቶ በሚወጡ መመሪያዎች አማካኝነት ስርዓተ ቀብራቸው እንደሚፈጸም ጠቁመዋል። በሽታው ከሌሊት ወፍ የመጣ እንደሆነም ተገልጿልም። በሽታውን ሙሉ ለሙሉ ማዳን የሚችል መድኃኒት የለም ያሉት ሚኒስትሯ ሊያግዙ የሚችሉ ግባቶችን ወደ ሀገር ውስጥ ለማስገባት ጥረት እየተደረገ ነው ተብሏልም። በሌላ መረጃም የኢትዮጵያ መንግስት ለረጅም ጊዜ ዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ ኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ እንደሚሆን ካፒታል ጋዜጣ አስነብቧል። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15 ተጨማሪ እሴት ታክስና 15 ኤግዛይት ታክስ ቀረጥ ያካተተ አጠቃላይ የ30 ታክስ መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ እንደሚጀምርም ነው የተገለጸው በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታው ነው ተብሏል። መንግስትም በዚህም እስከ ታህሳስ 2018 ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሙሉ ወጪን የመሸፈን ግብ ላይ ለመድረስ አቅዷል የተባለው የገንዘብ ሚኒስቴር ከአዲሱ ባጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ ሊያደርግ ማቀዱ መነገሩም የሚታወስ ነው። የገንዘብ ሚኒስትሩ በስከረም 2018 አጋማሽ ላይ ባቀረቡት አጠቃላይ ዜጎች ባጀት ውስጥም በተያዘው ባጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር አስቀምጠው ነበር ሲል ካፒታል በፊት ገጹ አስነብቧል ለዛሬ የያዝኩላቸው መረጃዎች እነዚህን ይመስላሉ አዳዲስና ትኩስ መረጃ እንዲደርሳችሁ ቻናሌን ላይክ ና ሰብስክራይብ ማድረግ እንዳትረሱ መልካም ቀን